ኢትዮጵያ ልጆች ቴሌቪዥንን አሁኑ ሰብስክራይብ ያድርጉት፣ ሰብስክራይብ። ይህ የምገባ ስርዓት የተጀመረው በሀገራችን በአዲስ አበባ ከተማ ብዙ ዓመታትን ያስቆጠረ ቢሆንም አሁን ላይ በባህር ዳር እና በተለያዩ የክልላችን ከተሞች እየተካሄደ ያለ ፕሮግራም ነው። ይህ ፕሮግራም የትምህርት ጥራትን ከማምጣቱን ባሻገር በተለይ ቤታቸው ይህንን ለመመገብ ጭምር እያቃጣቸው የሚመጡ የነገ ሀገር ተረካቢ የሆኑ ተማሪዎችን በዚህ መልክ የምገባ ፕሮግራም ይካሄድ ብሎ እንጅባራ ከተማ ሲጀምር ትልቅ ራዕይ አንግቦ ነው። ከዚህም ውስጥ አንዱ በመላው ትምህርት ቤቶች ያሉ ህጻናት የምገባ ፕሮግራሙ እንዲዳረስ ለማድረግ ከፍተኛ ጥረት እያደረገ ይገኛል። ከከተማው አስተዳደርም በጀት መድቧል። ይህ በጀት በእርግጥ በቂ አይደለም። ስለዚህ የሌላውን ማህበረሰብ ባለሀብቱንም ጭምር በማስተባበር በቀጣይ ሰፊ ስራ እንሰራለን ብለን ነው እያሰብን ነው ያለ። በዚህ አጋጣሚ የክልሉ መንግስት የክልሉ ትምህርት ቢሮም እገዛው እንደማይለየን ተስፋ አደርጋለሁ። በአጠቃላይ በእንጅባራ ከተማ ዛሬ ኮሶቨር ላይ ጀመር ነው እንጂ ነገ በሌሎችም ከተሞች በሌሎችም ትምህርት ቤቶች የሚካሄድ እንደሆነ ሁላችንም ልንገነዘበው ይገባል። ቢራቢሮ ታምራለች፣ ሁሌ ሳያት ገርመኛለች። ቢራቢሮ አባ ጨጓሬ ነበር። እሺ ወይ ቢራቢሮ ክንፍ

ዛሬ እንግዲህ እዚህ ጋር የተገናኘንበት ዋና ዓላማ በእንጅባራ ከተማ አስተዳደር እንግዲህ ወደ ወደ 19 የሚሆኑ አንደኛና መካከለኛ ደረጃ ትምህርት ቤቶች አሉ፣ ሁለተኛ ደረጃ ትምህርት ቤቶች ሲጨምሮ። ነገር ግን አሁን በዚህ በ2018 በጀት ዓመት የምገባ ፕሮግራም እናስጀምራለን በሚል ቅዳ ቅደም ተንቀሳቅሰን በኮሶበር አንደኛና መካከለኛ ደረጃ ትምህርት ቤት የቅድመ አንደኛ ደረጃ ተማሪዎችን 221 ተማሪዎችን ለይተን በዛ መንገድ የምገባ ፕሮግራሙን በይፋ ለማስጀመር ነው እዚህ ጋር የተገናኘ ነው። ነገር ግን ይህንን ፕሮግራም እንግዲህ በከተማ ደረጃችን ወደ አራት ትምህርት ቤቶች በከተማ አሉ። ይህንን ውጤታማ ለማድረግ እንግዲህ ወደ 9720 ተማሪዎችን አቅደን እየተንቀሳቀስን ያለንበት ሁኔታ እና እስከ ታህሳስ 30 በሁሉም ትምህርት ቤቶች ተግባራዊ ለማድረግ ቅድ አቅደን እየተንቀሳቀስን ያለንበት ሁኔታ ነው ያለው ማለት ነው። ስለዚህ ይህንን ነገር እያሰፋል አሁን በቅድመ አንደኛ ደረጃ ተማሪዎች ላይ የተጀመረ ነገር ግን ወደ አንደኛና መካከለኛ ደረጃ ትምህርት ቤቶች እስከ ስምንተኛ ክፍል ላሉ ተማሪዎች እያሰፋን በሁሉም አካባቢ ተጠቃሚ የምናደርግበትን ሁኔታ ስራ እየሰራን ነው ያለው ከዚሁ ጋር ተያያዞ ከተማ አስተዳድሩ እንግዲህ የራሱን በጀት በጅቶልናል አሁን ለመነሻ የሚሆን አንድ ሚሊዮን ሀብት መድቦልናል ነገር ግን ይህ በቂ አይደለም ቀጣይ የሚጨመር ሁኖ ከዚህ ጋር ተደማሪ የሚሆን ሀብት ይፈለጋል። ነገር ግን በመንግስት አቅም ብቻ ይሄ የሚፈጸም አይደለም። ባለድርሻ አካላትንም ጭምር በማሳተፍ በማነቃነቅ ማህበረሰቡ ለማህበረሰቡ ግንዛቤ በመፍጠር ሀብት በማሰባሰብ ለእነኚህ አይነት ህጻናት ልጆቻችን ወይም ተማሪዎቻችን ምገባ ፕሮግራሙን ተግባራዊ ማድረግ አለብን ብለን እየተንቀሳቀስ ነው ያለንበት ሁኔታ ነው ያለው። ይህንን በማየት እንግዲህ የክልሉ መንግስት ሀብት መድቦልናል፣ ሀብት መድቦልናል። ይህን ሀብት ደግሞ ለተአለመለት ዓላማ ለመዋል እንግዲህ ስራ እንሰራበታለን የሚል ነው ያለው ማለት ነው። ስለዚህ በእውነት ለመናገር ያው እንዳያችሁት ምክትል ተቀዳሚ ከንቲባውም መጥተው በይፋ የከፈቱበት ሁኔታ ነው ያለው። ይህንን እንግዲህ እናሰፋለን የሚል በእሳቸው አንደበት የተገለጸ ስለሆነ እኛም ይህን አጠናቀር የሚቀጥል ነው የሚሆነው። በእውነት ለመናገር እነዚህ አይነት ህፃናትን በዚህ አይነት ፕሮግራም መጀመራችን ትልቅ እርካታ ነው የሚሰጠው። ምክንያቱም ዋናው ዓላማው ሳይማሩ ሳይመገቡ የሚማሩ ህፃናት የመኖራቸው ምክንያት። ስለዚህ አንድም ተማሪ ከትምህርት ገበታ ውጭ መሆን የለበትም። መመገብ ሳይችል ቀርቶ ማይማር ስለሚኖር መመገብ ሳይችል ቀርቶ ትምህርት የሚያቋርጥ ተማሪ ስለሚኖር፣ በዚህ ምክንያት ትምህርት መቋረጥ የለበትም በሚል ተይዞ ስራ እየተሰራ ያለበት ሁኔታ ነው ያለ። እንደ ክልል ብዙ ከተሞች ጀምረውታል። የእኛው የዘገየ ቢሆንም ብዙ ከተሞች ጎንደር አካባቢ የተጀመረ ጎንቦልቻ አካባቢ ደሴ አካባቢ ተግባራዊ የተደረገበት ሁኔታ ነው ያለ እንደ አዊ ዞን የመጀመሪያው ነው ብለን እናስባለን ይህን እንግዲህ የእኛን ተሞክሮ ወስደው ሌሎችም ከተሞች ወረዳዎች እንዲያሰፉት ፍላጎትም አለን እና በዚህ ደረጃ ያለው ነገር ነው ያለ አመሰግናለን

አቀባብላቸውን ለተሻለ ለማድረግ ነው ማለት ነው። ብዙ ልጆች አሁን ሳይበሉ ሳይጠጡ እየመጡ የሚርባቸው አሉ እንኳ የሚጠማቸው ልጆች አሉ። እዚያ ላይ ግን ጠዋትም በልተው ቢያይመጡ እንኳን አሁን አራት ሰዓት አምስት ሰዓት ላይ የሆነ ደክ የመዳከም ስሜት አላቸው። ይህንን ቁርስ ካገኙ ደግሞ በጣም የተሻለ እንትን አቀባብል ይኖራቸዋል ማለት ነው። የእንጅባራ ከተማ አስተዳደር የኮሶቨር አንደኛና መካከለኛ ደረጃ ትምህርት ቤት በከተማ አስተዳደሩ የመጀመሪያ የሆነውን የትምህርት ጥራት ማስጠበቂያ መርሃ ግብር አንዱ አካል የሆነው በተለይ በምግብ እጥረት ምክንያት ከትምህርት ገበታ ውጭ የሚሆኑ ለመማር ትምህርት አቀባበል ዘገምተኛ የሚሆኑ ህጻናትን ለመታደግ መንግስት በወጣው ፕሮግራም መሰረት ትምህርት ቤታችንም ያው የእድሉ ተሳታፊ ሆኖ በዛሬው ዕለት ወደ 218 ህጻናትን የዳቦ፣ የወተት የቁርስ ምገባ ፕሮግራም በይፋ ተጀምሮ የሚመለከታቸው አካላትም ተገኝተው ፕሮግራሙን የደመቀ እና ቀጣይነት እንዲኖረው ሌሎች አቻ ተቋማትም እንዲያሰፉት እድል የሚፈጥር አስተያየት ሰጠው አቅጣጫ አስቀምጠው ያው እኛም ተደስተን ተቀብለነዋል። የትምህርት ቤቱ ማህበረሰብም እንደምታዩት ያው ህዝብ አዊን አዊን ሚሸት አለባበስ ለብሰው ነው ይሄን ፕሮግራም ሰርሞናይዝ ያደረጉት ያደመቁት እና እኛ ተመችቶናል ተማሪዎቹም ደስታቸውን እንዳያችሁት ይገልጹ ነበረ። ስለዚህ ያው ከዚህ በኋላ እንደኛ ትምህርት ቤት የመማር ማስተማር ሂደቱ ያለምንም እንከን ይቀጥላል ብለን ያው ውጤት እናስመዘግባለን ብለንም እናምንበታለን። ስሜ ጌትነት ጀንበር ይባላል። እንግዲህ አሁን ስምንተኛ ክፍል

የተማርበትና ከዛ ቁርስ ደግሞ እዚህ ወስድበት ይሻላል ብዬ ጥሩ የሆነ ለአካል ጉዳተኞች ወይም ለዓይነ ስውራን ከዚህ በኋላ በጣም ከዚህ የበለጠ ሞር የሆነ የተዘጋጀ ከዚህም የበለጠ የተዘጋጀ እድል ይኖራቸዋል ብዬ ነው ማስበው።